ኢትዮጵያ ለዓመታት የተጣባትን የረጅም ዓመታት ድህነትና ተረጅነት ታሪኳን ለመቀየር እንደ ሀገር በርካታ ስራዎች እየተከናወኑ ይገኛሉ። ሀገሪቱን ከድህነትና ኋላቀርነት ለማላቀቅ ደግሞ ያላትን የተፈጥሮና ሰው ሰራሽ ሀገራዊ ሀብቶችን በሚገባ ሟጦ መጠቀምን ቀዳሚ አማራጭ ካደረገች ወላድራለች። በተለይ ደግሞ ሀገሪቱ የበርካታ ሀብቶች ባለቤት መሆኗን ተከትሎ ከድህነት መውጫ መንገዶቿም አያሌ ስለመሆናቸው ባለሙያዎች ይናገራሉ። ከእነዚህ ድህነትን በኢትዮጵያ የነበርነት ታሪክ እንድኖ ለማድረግ ደግሞ ሀገር በቀል የምጣኔ ሀብት ማሻሻያ ፕሮግራም ገቢራዊነት በቀዳሚነት ሲጠቀስ፣ ቀደም ሲል የተዘነጉ የምጣኔ ሀብታዊ ዘርፎች ትኩረትን እያገኙ ሲሆን የሀገሪቱ የማዕድን ዘርፍም ከእነዚህ መካከል ይጠቀሳል። ሀገሪቱን ከድህነት አዙሪት ማላቀቅ አልተቻለም የሚለው ጥያቄ ለሀገሩ በጎ ከሚያስብን ኢትዮጵያ አእምሮ ሁሉ የሚመነጭ ጤነኛ ጥያቄ ስለመሆኑ ባለሙያዎች ይናገራሉ። ከኢቲቪ ወቅታዊ ዳጉይ ዝግጅት ክፍል ጋር ቆይታ የነበራቸው ባለሙያዎችም ይህንን በቁጭት ያነሳሉ። የእልህም የቁጭትም ጥያቄ ነው ስለ ወደ ሀብት እንመጣለን የተፈጥሮ ሀብት አንዱ ከተፈጥሮ የተቸረ ሰው ነውና ትልቁ ከፈጣሪ ቀጥሎ ይህን እናለን ይህን እያለን አንድ ሁለት መረዳት ይኖራል እድሜ ልካችን ለምን እንረዳለን ለምን ጥገኛ እንሆናለን ለምን እንራባለን ለምን እንሰደዳል የሚለው በጣም ይቆጫል ለምን ሲንዲሆነ በተለይ ከሀገሪቱ የታሪክና ስልጣኔ ጋር ቀጥተኛ ተዛምዶ የነበራቸው የቀይ ባህርና ሌሎች የዘመኑ የምጣኔ ሀብት እድገት መሰረቶች ከሆኑት ውሃማ አካላት መገፋቷና ተግባራዊ ሀቁን በሚገባ መገንዘብ ያለመቻል የሚሉት ሀሳቦች ከሀገሪቱ ድህነት ጋር እንድትጣባ ምክንያቶች ናቸው በሚል በተደጋጋሚ ይነሳሉ። ስንጠቀምበት የነበረው የቀይ ባህር ውሃችንም አንዱ የድህነታችን ምንጭ ነው ማለት ነው። በሱም ጋር የመጣ ቀውስ ማለት ነው። አንድ ጋራ እናየዋለን ብዬ ነው የማስበው። ከውሃ ጋር ስናይ አንዱ አሳዛኝ የሚያደርገው ይህንንም የውሃ ሀብታችን እንዳንጠቀም ይሄኛውንም እንዳንጠቀም በውስጥም በውጭም ጠፍረው ያዙን። የአሁን ጊዜ ብቻ አይደለም፤ እጅግ ለዘበናት ከአጼ ዳዊት ምናምን ጀምሮ የተያዙ ብዙ ታሪኮች አሉን። ዶክተር ዱጋሳ ሊያነሳው ይችላል ከታሪክ አኳያ። ዞሮ ግን እዚሁ የደህንነት ማነቆ ውስጥ የድህነት አዙሪት ውስጥ ይሄዳል። በሌላ በኩል ደግሞ እንደ ሀገር የተከናወኑና ወደ ስራ ለመግባት የተወጠኑ ሜጋ ወይም ግዙፍ ሀገራዊ ፕሮጀክቶችም ከድህነት ማምለጫ መንገዶች ስለመሆናቸው ተነስቷል። ከዚህ በኋላ በሚኖረው ከድህነት ለመላቀቅ ከተረጅነት ለመላቀቅ ሁሌ በቴክኖሎጂ በሀሳብ ጥገኛ ከመሆን ራሳችን ችለን የራሳችንን ምርት አምርተን ቫሊዩ አድርገን ወጪ ምርቶችን በመጨመር ከውጪ የሚመጡ ኢምፖርት የሚደረጉ ምርቶችን በመቀነስ በመተካት ሳብስቲቱት በማድረግ ኢትዮጵያ የጀመረችውን አሁን የኢኮኖሚክ ሪፎርምን ወደፊት በማስኬድ ከድህነት ለመውጣት ትልቁ ሚና ይጫውታል ብዬ አስባለሁ። ከድህነት መውጣት የዜጎችና አጠቃላይ ከሀገራዊ ክብር ጉዳይ ጋር ቀጥተኛ ግንኙነት ያለው በመሆኑ በጠንካራ ስራ የታገዘ ሀገራዊ ክብርን ማድረግ የሁሉም ዜጋ ሀገራዊ ኃላፊነት ስለመሆኑም ተገልጿል።